ሌሎቻችሁም እንደዚህ አይነት ነገር አቁሙ አቁሙ። ጊፍት ሊሰጥ ይችላል። ጊፍት፣ ትንንሽ ትንንሽ ስጦታዎች በአባትነት ከውጭ ስትመጡ። በተረፈ እሱ እኮ አቁሙን አቁኮ ነው ሚስታጉቶ። ስንት ልጅ ነው የወለደው? ሶስት ነው አራት። አራት ልጅ ወልዶ እኮ ነው የሚኖር። ለምንድን ነው የምትረዳው? ለምንድን የምትረዳው? እኔንኛ አስቆምኩት። አይቻልም አይቻልም። ስንፈቅድ በጣም የከፋ ነገር ካለ ምናልባት ሰርቶ የሚከፍለው ነገር እናበድረዋል። ለሱም ብድር። አባቷን አትረዳም። አንረዳም። እኔ እናቴን አረዳ። ሰርታ ነው የምትኖረው። አረዳ አባቷ። እኔ አረዳትም። ለእናቴ ለአመት ባን የምሰጣት። እኔ ማዘርጋ ከላኩኝ ረጅም ጊዜ ረጅም ጊዜ አረዳትም። መርዳት ያለብኝ፣ ቤት መግዛት ካለብኝ ቤት እገዛላት፣ የምትኖርበት ምትኖርበት፣ የምታርፍበት በቃ አለው ሲታመሙ አለው። በተረፈ ግን አረዳም፣ አትረዳም። እሷ አናፍርበትም፣ አንረዳም፣ አንረዳም፣ እንኮራበታለን። የሚያሳዝነው የራሷን ቤተሰብ ትታ የሰው ለሰው ቤተሰብ ማጨብጨባ ነው እንጂ እኔ ከድሮም እኮ ከእሷ እኔ እና ሷ ኮጸባችን እኮ ባት ኤነርጂ እኮ ነው። እሷም እኮ እንደናንተ አይነት አስተሳሰብ ነበራት። እኔ ደግሞ አረዳም ነው ለምን አላውቅም። ወለድኩለት በሰዓቱ አብረን ነበረን። ሁለት ልጆች ወልጃለሁ። ልጆች ነው ማሳደግ ያለብኝ ለልጆቼ ነው ጥሩ ነገር ማድረግ ያለብኝ። ለሌላ ልጅ እንዲያፍር የምታረጉ ከሆነ አንረዳም አንረዳም። ያው የእናንተ ሆድ ልንቀልም ለንቀል አይደለም የመጣን እራሳችንን ራሳችንን ልንችል። ለዚህ ነው ዛሬ በየሀገሩ ራሱን ራሱን የማያሳድግ ጭራሽ ከራሱ አልፎ የልጅ ልጅ ገንዘብ የሚበላ ቤተሰብ ነው የእሱናት። ሰርቶ እኮ አይደለም እሱ እኮ ቤት እኮ ሰርቶ አይደለም። የዩቲዩበር ስንት ብር ቢመጣ ስምንት መቶ አንድ ሺህ ብር እኮ በወር ቢመጣላቸው በየቀኑ እኮ እንደናንተ ተዘብዝፈው እኮ አይደለም የሚሉት። ይሄን ያህል ትልቅ ዲል አደረጋችሁት። ሲረዳ የነበረው እኮ በልጅና በልጅ ገንዘብ እኮ ነው። እሱ ከመንግስት እሱ እኮ አብሯት አልነበረም ሲኖር የነበረው። እሱም ከመንግስት በሚያጭመረብረው ገንዘብ ነው። እናቱ ሲረዳ ነበር፣ ሲሰራ ነበር። ሰርቶ መሰላችሁ እንዴ እግሩን። እሷ ጋር እኮ ግንኙነት እኮ የላቸው። በአባትነት ነው እንጂ እሱ የሚታወቀው ሌላ ነገር እኮ። ግንኙነት እኮ የላቸው። ወጥተኝ ናገር። ሰርቶ አምጥቶ ነው እንዴ ሰርቶ አንድ ነገር እንኳን መጻፍ ማይችል ጅል ቁጭ ብሎ ከሴት ጭን መሀል ሴት ማባረር እሷ ሰርታ እንድታምጣን ያደረገው የትኛው የቱ ገንዘብ ነው? አራት ቪዲዮ እንኳን አይለቁም በወር እሱ ስንት ብር ቢሰራ ነው? 300፣ 200 ብር ቢሰራ ይሄን ያህል ሀብታ ማድረጋችኋት። እርጂ ምትረዳው ልጅ አለ። የራሷ ንብረት አላት። የራሷ ትምህርት ቤት አላት። ለራሷ ቅባት አለ። ለራሷ የቤት ክራይ አለ። ኖ አትረዳም የላካችኋት እኮ የእናንተን ሆድ እንድንቀልብ አይደለም ይሄ ነው ከቤተሰቡ ጋር ያበጣበጠን ከእሱ ቤተሰብም ጋር ያበጣበጠን ከትላንትና ዛሬም ያበጣ አትረዳም ሲኖራት እድሜ ካለው ሲኖራት የሚደጎመው ነገር ካለው ደግሞ ሲኖራት ከልጆቿ ሲተርፍ እሷ ዛሬ በነገራችን ላይ ዘርፋም ሰርቃም ቢሆን ለልጆቿ ቦታ ማስያዝ አለባት አትረዳም እንዲያውም ሰይጣኔን እንዲያውም ከመጣችሁብኝ አትረዳም እንዲያውም እኛ ያሰብነው ሌላ ሌላ ነገር እኔ ያሰብኩት እኔ ነኝ ያሰብኩት፣ እሷ ማለትቻ እኔ ነኝ ያሰብኩት። ግን አደረደ ይሄ ሊያሳፍርን ድምፃችንን ከፍ አድርገን ነው የምንናገረው፣ ከና ብለን ነው የምንናገረው። የሚያፍር ይፈር። ዘርፎ ለናቱ ዘርፎ ላጎቱ ዘርፍ ከአባቱ ከአጎቱ ጋር የሚባላ ሌባ፣ ወሮ በላ ሰርቶ ሳይሆን ዘርፎ የረዳው ሴት አታሉ የሚረዳው እናንተ እናንተ ተጨነቁ። ከዛ የበለጠ በነገራችን ላይ አናወራም አድርገንላታል። እኔ ከዚ የበለጠ ነገር የሚደረገውን አድርጌለታለሁ። እሱንም ደግሞ ያወጠዋል። አንዳንድ ሰው ይሳካለታል፣ አንዳንድ ሰው አይሳካለት። አድርጌለታለሁ። ዘር ማንዘሩ ቀጥ አድርጌ ነበረ። ለስንት ዓመት እንደዛም ሆኖ ሳኑ አይደለም ለሱ ተደርጎለታል። ግን ልጁ የራሱ ሰውየው የራሱ ችግር አለበት። በቃ ይበሳጫል፣ ምክንያቱም በፊት የነበረው ሕይወትና አሁን ያለበት ሕይወት ጥሩ ስላልሆነ የፈለገ ነገር ብታደርጉለት እነሳለሁ ይላል እንዲያደርጋል ሌላ ብስጭቱም አለ። በብስጭት ላይ ደግሞ በሽታ አለ። ያንን መቋቋም አልቻለም። መጀመሪያ ራሱን ያስታ አለ። ይህን አናደርግም፣ እንደው ምን አባታችሁ ታመጣላችሁ። ካደረገችም ትሰራለች፣ ትወጣለች፣ የፈለገችው እራሷን ላይፏን ትኖራለች ለልጆቿ። ነገ ደግሞ ልጆቿን ለማኝ እንዳታደርግ እሷ። ነገ ልጆች ትምህርት ቤት መማር አለባቸው፣ እግዚአብሔር ካለ ኡኒ መግባት አለባቸው። እግዚአብሔር ካለ ብዙ ነገር እድሜና ጤና ተሰጠ። ከዚህ በኋላ የምትኖረው እሷ ለልጆቿ። እናንተ ርዱ። አው እንርዳ እንር እርዱ አንረዳም፣ አናቆም። ከዚህ በኋላ እንደውም ግንኙነትም የለ። ጎ ዌልካም ባክ ትላለ እንኳን ወደዚህ ተመልሳችሁ መጣችሁ። አላቆያት እና ደጄ ነው ማለት እኔ አናድልሻለሁ። ግን በጣም በጣም የታዘብኩት ነገር ማለት ነው ያው እውነታውን ሰምታችኋል አይደለ? በጣም የታዘብኩት ነገር እኔ የለቀኩትን ቪዲዮ ካያችሁ ሳምሪ ፋሚሊ ላይ የለቀኩትን ቪዲዮ ካያችሁ ወደ እሱ ቤተሰብ የሚላከው ገንዘብ ወደ መቶ ምናምን ሺ የሚቆጠሩ ናቸው። መቶ ምናምን ሺ ላይክ ሚኒማል አምሳ ሺ ነው ሚኒማል ማለት ነው ሚኒማል የወጣ አምሳ ሺ ነው። ከዛ ያደገ መቶ ምናምን ሺ ከዛም በላይ ወጥቷል። እሱም ቤቪደንስ ራሱ ያውጣው። ለእኔ አባት ግን ዘጠኝ ዘጠኝ ሺ ሙል አምስት ሺ ነው የምንሰጠ የነበረው ማለት ነው እና እሱንም ቀናንሳችሁ እኔ ጀርመን ዜጋ ነኝ። ሀገሬ ውስጥ ባንክ አካውንት የለኝም ብሩን እራሱ እንደሚቆጣጠረው በገዛፉ ኢንተርቪው ላይ ተናግሯል። ሶ ጠብቁኝ፣ ጀስ ጠብቁኝ፣ በህይወት እንገናኝ እኛ ማለት ነው። ሌላ ምንም አለ ምንም አምስት ሺ ና አምሳ ሺ ና መቶ ሺ አንድ ሊሆን አይችልም። እኔ በማስረጃ ፖስት ይቻለሁ። ባይዘዌ ከዚህ በላይም ደግሞ መሄድ ካለብኝ ፖስቷ ለን ችግር የለም። ግን ጉዳ የመቶ ሺ እና በአምሳ ሺ ለቤተሰቦች እየላከ ለእኔ ፋዘር አምስት ሺ ረድቻለሁ ምናምን ብለህ ማውራት አይቀፈን? አይ ስዌር ይቀፋል። አለኛ ደግሞ የምትጠይቁ ለምትጠይቁልን አላችሁ እና ገብታችሁት ኤቪደንሱን፣ ትራንስፈሩን በራሱ አካውንት ለቤተሰቡ በቤተሰቦቹ ስር ትራንስፈር የሚደረገውን ገብታችሁት፣ እኔ ፖስቹዋል ኦልሬዲ ሳምሪ ፋሚሊ ነኝ ማለት ነው። ሞር ደግሞ ሞር ደግሞ እሱ እሱ ሀቅ ቢኖረው እና ምን ይሆነችስ ይል የነበረው እሱ ደግሞ ሀቅ ቢኖረው ሞር ደግሞ ራሱ ያውጣል፣ ስንት እንደሚሄድ የነበረው እዛ ፋሚ ውስጥ ስንት እንደሚዘዋወር ማለት ነው። ስለዚህ ለእኔ አባት ስለ አምስት ሺህ ብር ነው የምታወረው? በአምስት ሺህ ብር ማለት ነው አምስት ሺህ ብር እና መቶ ሺህ ብር እንዴት ልዩነት እንዳለው ታያለ በላይፈ ላይ እና ተጫወት። በኤቪደንስ ነው የሚጫወተው በወር አይደለም። እነ ሳምሪ ፋሚሊ ላይ ገብታችሁት፣ አንረዳም፣ አንረዳም፣ አንረዳም ለልጆቹ ብሎ ቢታገስ ኖሮ ዛሬ ስጠር አንረዳም፣ ገብታችሁት እስከ ኤቪደንሱ ማለት ነው። እና እኔ ራሷም ነው በቅርብ ያወጣሁት። ጋይስ ባንክ የኢትዮጵያ ባንክ እንትን አካውንት በቅርብ ማለት ነው። በቀደም ሲል አለች። ጀግና እናት ናት። እኛ በሷ ነው ወጣን። እናቴ አንገቷ ላይ ዘጫጫ ባንክ ሽራ አጣ ባንክ አካውንት አውጥታ ብር ላክ ያለኝ ብር በሙሉ ላክልኝ፣ ምዝናናበትን ሰጥ፣ ሙሉ ላክልኝ፣ ምዝናናበትን ሰጥ፣ ትችሽ ባንክ አውጭ ስለተባለች እኮ ነው ባንክ ኢትዮጵያ ነው አወጣሽ አለ። ማን መክሮሽ ነው አወጣሽኝ ያወጣሽው አለ። እንዴት ኢትዮጵያ ባንክ ትከፍቻለሽ? ቅዱስ ሚካኤል ነው ብላችሁ ማን መክሮሽ ነው ያወጣሽው ሲለኝ፣ እንዴ ባንክ ለኔኮ እንዴት ነው የማላወጣው? ምን ችግር አለ ባወጣው? አንተ አለ አይደል እኔ። ሲቀጥል ደግሞ እኔ ባንክ ላውጣ ላውጣ እንደምችል እንደማልችል አላቆም ሁለት ለመናገር፣ ኦልሬዲ በ14 አመት የወጣሁት ህፃን ልጅ ምን ምን እንደምሄድ አላውቅም ኢትዮጵያ ውስጥ። ከዛ ለምን አወጣሽ ማን መክሮሽ ነው ተባልኩ ማለት ነው። እና ሳይቸዋለሁ መቼ እንዳወጣሁት የራሴን ባንክ ከፈለገ አውጣዋለሁ። እና ለምን አወጣው ራሱ ላይ ወት ለምን እስከ ዛሬ አልኖረኝም። እሱ ጥሩ ሰው ቢሆን ኖሮ ለእኔ ባንክ አለው አይደለ ለምን ሳምሪ ባንክ አውጪ ራስሽ ለምን አላለኝም። ጥሩ ሰው ቢሆን ለእኔ ማለት ነው። ጥሩ ሰው ቢሆን እኔ ባንክ አለኝ፣ አንቺም የኢትዮጵያ ባንክ አውጪ ለራስሽ፣ ሰው ገንዘብ እንደዚህ መላክ ትችያለሽ ኢትዮጵያ ውስጥ ለምን አላለም ለእኔ ሲለኝ፣ ምንድን ነው የነበረው የጀርመን ዜጋ ስለሆንሽ ሀገርሽ ላይ ምን ማድረግ አትችይም። ኦሪ ደግሞ ተናግሮታል ኢንተርቪው ላይ ተናግሮታል። ራሱ የጀርመን ዜጋ ስለሆነች ቤት መግዛት አችልም ነበረ እንዲሁም አይቻልም ነበረ ምናምን ምናምን ብሏል እና አላውቅም፣ የጀርመን ዜጋ መሆናችሁ ኢትዮጵያ ውስጥ ቤት መግዛት እንደማችሉ ሪሰርች ሳረግ ይቻላል፣ ጋይስ። እግዚአብሔር እንኳን አንተ ሚሊየን ብር በቢሊየን ብር አልገባ እንኳን በሚሊየን ተገላገል። ጎ ጌ ቤክ ጌ ቤክ ጌ ቤክ ጌ ቤክ እና ኢንተርቪው ራሱ ብዙ ኤቪደንስ አለ፣ ራሱ ራሱ የተናገረው ኢንተርቪው ላይ ቤት ራሱ በስሙ የገዛችው ኢሌጋል ነው። ምክንያቱም የጀርመን ዜጋ ስለሆነች ኢትዮጵያ ውስጥ መግዛት አልችልም ምናምን ነገር አለ። ሶ ዊች ሚንስ፣ እኔ የገባኝ በቃ የጀርመን ዜጋ ስለሆንኩኝ ኢትዮጵያ ውስጥ ምንም ነገር ማድረግ አልችልም። በእሱ ቁጥጥር ነበር ሁሉ ነገር። ቴንክ ዩ ብዬ ባንኪን አውጥቼ ምናምን መጣውላችሁ። ከዘማን መክሮች ነው ባንኪ አወጣሹ። እንተዋወቃለን እንገናኛለን። ዳስ ኦላይ ሴድ እና ሳምሪ ፋሚሊ ቼክ አርጉት ሶስት ሺ ሰባት መቶ ቼክ አርጉት። ኢንተርቪውንም በደንብ አዳምጡት የሚያወራውን ከልባልዝራት አዳምጡት። ኤቪደንስ ነው እያወራ ያለው እንጂ ሌላ ነገር አይደለም። አልተሳደበች። ምን አላለች? ወሮ በላ ወንዶችን የምታበረታቱ ሰዎች ወሮ በላ ወንዶችን የምታበረታቱ ሰዎች ይመቻቹ። ነገ የራሳችሁን ልጆች ነው የሚጨርሱላችሁ። ዝርፌ ሀገር ነው የሚሆንላችሁ። ዘራፊውላ አበረታቷቸው፣ ዘራፊዎችን አበረታቱ። ሳይለንት ኪለሮችን አበረታችሁ። አይ ኖ ታስ ዋት ዩ ዋንት

ከሳምሪና ከሳምሪ ጋራ ጌም እንዳትጫወቱ ተብላችኋል። ፎሎ እንዳታረጓት እንዳትረዷት ለራሳችሁ እንዳትወድቁ። እኛ አንፈልግም። አስፈራለሁ እንዳትመጩ። ይኸኛው ያስፈራል። እንዳትመጩ አገራችሁ ወኔ ያስፈራል። ጌታም እንዳትመጩ ማለት ነው። ለነገሩን ያልፈርድባችሁ፣ ምክንያቱም ወንዶቹን እራሱ አስፈርቷችኋል። የኔ ወኔ እንኳን ሴቶቹን ሰው አምኮል አምኮል ወኔ ያስፈራል። ወንድ አይደለም ሴት ነው እና ምንም አይደላችሁ ልክናችሁ፣ ቆንጅና በጣም ያስፈራሻል። ጊፍተሮች በሙሉ ወደ እሷ ሊመጡ ስለሆነ ልትፈሪ ትችላለች። ስድስት ዓመት አደለ እዚህ ቲክቶክ ላይ መጣች አደለ? ሳምሪ ገና መጣች። እሷ እኮ ገና መጭ መጣች፣ ልትመጣ መጣች፣ ልትመጣ መጥታለች። ገና ናት መጭ። ጊፍተሮችን አገኘን ገና እኮ ነው። ያ መልካም የሆኑ እኮ እነ ክርስቲን እኮ አሉ። ሴቶች እኮ ናቸው የሷ ጊፍተሮች ሙሙላኩ ፓንትላኩ የሚሉ ጊፍተሮች አደሉ? ጀግና ጀግና ሴቶች ጀግና ጀግና መጣች። በቃ አለቀ፣ መጣችባችሁ። የጀግናዋ ልጅ መጣች። እራሳችሁ ከመማችሁ እንዲ እንዲ ስለሆነ እኛም አንፈልግም። ኖ ኖ ኖ ኖ ኖ ኖ ዊ ዶንት ላይክ ኢት ሺ ኢዝ አናዘር ፐርሰናልቲ የላት ሴት ናት። ንክኬ የላትም። ፒናል ሙሳሙ ኦንሊ ደ ፈርስት ዳይ ይሄ ብቻ ነው። ስለ ቲንክ አንፈልግ እንዳት መጡ ነገር እንዳት ተሳስታችሁ

ሳምሪ ፋሚሊ እያላችሁ ላይክ ከቻላችሁም ሼር አድርጉት። ብዙ ሰዎች ስሜን ስለቀየርኩት ላይመጣላችሁ ይችላል ሰርች ሲያደርጉት አድርጉት። ለክ ሊያደጉም ይጠቅማችኋል። እንዲህ ያሉ ድቅ ስትያቸው በዩቱብ አሉ ድቅ ስትያቸው ጌም እንዳትጫወቱ ከእሷ ጋር እሷ ጋር ጌም መጫወት ማለት እሷን ደግፋችሁ ብር አስገኝታችሁ እሱን መንሳት ነው የምትመጣበት ብታጣሩ ጊዜ ጌም ከእሷ ጋር ከሳምሪ ጋር እንዳትጫወቱ ሲሪየስ ኧረ እባክሽ

በቃ እሱ ዚህ ሲላልሆነለት ማማ አሜሪካን በምንድነው የሚሄደው? እስከ ሜክሲኮ ተደርጎ ልጆቹን ጥሎ ከዛስ እኔ ደግሞ በወረቀት እሄዳለሁ። በአገባም ቢፈርምም ገና የእሱ ወረቀት። እናንተ ልጆች ምንድ ነው ችግራችሁ? ዚህ ሰርቶ መኖር አይቻልም። ጠበቃ ነው

ስራ ጀመር። ይሄ አሉ ነው እኔ ነው። ኢንተርቪው ላይ ማለት ነው። ምን አይነት ስራ ነው የምሰራው ሲባል ከሰማችሁት ብዙ ስራ ነው ስራ ሰራ